ለዚህ ባለጠቆች በተለይ እንደመልኩ የተደሰቱበት ምክንያት ምንድን ነው? ይሄ የምናይቱት ባለጠጋ መሆኑ በራሱ ክፍ ነው ማለት ነው አይደለም። ባለጠግነት ማግኘት ዘበንዲባርከን ብዙ ገንዘብ ብኖረን ብዙ ሀብት ብኖረን ክፉ ነው አይደለም። መጽሐፍ ቅዱስ ባለጠግነት ክፉ ነው አይደለም። እግዚአብሔር ነው የሚያበለጽ አምላክ እንደሆነ ሰዎች ክፉ ይሆናል። ሀያለም መጽሐፍ ቅዱስ በሁለቱም ኪዳኖች ውስጥ ባለጠጋ የነበሩ ቅዱሳን እንደነበሩ ይናገረናል። ለአብነት ላንሳላችሁና የመጀመሪያ አብርሃም፣ አብርሃም ባለጠጋ ሀብታም ሰው ነበር። በአብርሃም ላይ አንቤራ ሶስት መቶ አስራ ስምንት ሰው አንድራት ይበላል መጽሐፍ ቅዱስ የሚታነቡ ተውቃለች በአብርሃም ሶስት መቶ አስራ ሶስት አስራ ስምንት ሰው ሶስት መቶ አስራ ስምንት ሰው ምሳውን እኛ ከአረንት ቤተሰብ ጋር መኖር መብላት ምን እያሌል እያስቸገረን ነው ወርስ በላተኛ ክርስትና መራ መንከራ አይደለም ግን አለበት በቅ ውስጡ ላይ ምክንያቱም ስደት ሲያጋጥም ያለንን ሁሉ የምናጣበት አጋጣሚዎች አሉ። ክርስቲያን ድሃ የሚሆንባቸው ምክንያቶች አንዱ ይሄ ነው። ምክንያቱም ብዙ ሀብት ያፈሩ ሰዎች የሆነ ነገር በሚወጣበት ጊዜ ያንን ሀብት ያጣሉ። ለጌታ በደውስ ነው። ስለዚህ ቢዎቹ ግን በመንፈሳዊ ነገር ደግሞ ምንድናቸው ሀብታም ናቸው ማለት ነው። ሌላ ሰ ነው

እንደ ሴንቱ ይቆጠራል። ምዕራፍ ሶስት ላይ ተመለከቱ። እናንተ መጽሐፍ ቅዱሳችሁን ክፈቱ። ምዕራፍ አንድ ቁጥር ሶስት ላይ ስትመለከት፣ ሀብታም ነበሩ። ኢዮብ በእግዚአብሔር የተመሰገነ ሰው ነው። በቋጡ ምድር ባሉ ሰዎች መካከል እንደ ኢዮብ ያለ የለም ብሎ እግዚአብሔር የመሰከረለት ሰው ነው። ሀብታም በመሆኑ አልተወገዘም። በእግዚአብሔር ገንዘብ ሲያ እግዚአብሔር ክፉ ቃላል ተናገረው። እግዚአብሔር ያምንበት እምነቱን የጣለበት ሀብታም ነበር። የብልጽግናን ወንጌል ሳይሆን የወንጌልን ብልጽግና ነው የምነግራችሁ። እዚህ ጋር እንደዚህ ተረድ አሁን እኔ የምነግራችሁ የብልጽግና ወንጌል አለ ግን የወንጌል ብልጽግና ግን አለ። እየተረዳችሁ ነው? ሀሳቤ የብልጽግናን ወንጌል አንሰብክም፣ ግን የወንጌል ብልጽግና ግን አለ።

አጀንዳዎች እሷ ቤት መጥተው ያርፉ ነበር። እንደና ጳውሎስ ያሉ ተላላቅ የግዚአብሔር ሰዎች እሷ ቤት ምግባቸውን የመገቡ ነበር። ወጣቶች እየሰማቸው ይሆ፣ የሴት ሀብታሞች ነበሩ። ፊልሞና ሀብታም የነበሩት ባሪያዎች የአነስሞስ ጌታው ማለት ነው፣ አሰሪው ማለት ነው። ምንስ ብቻ የማርቆስ እናት ማርያም ሀብታም ነበረች። ቤቷ የአምልኮ ኮባካቸው እግዚአብሔርን ቃል ምን ህይወት ጉዳይ ኮ ህይወት ጉዳይ ነው እያወራን ያለ ነው። የማርቆስ እናት ማርያም ብዙ ሰዎች ተሰብስበው በቤቷ የአምልኮ ቤት አድርጎ የምጠቀሙበት ባለጠጌ ነበረች። ኢየሱስ ክርስቶስን አገልግሎት በገንዘባቸው የሚጠቅፉ ሴቶች ርፉ ነበረ። ሴቶች ሀብታሞች፣ ሴቶች አቅም ነበራቸው። የነበራቸው ሴቶች ታዲያ ለምንድን ነው ሊበስጻቸው የነበረው? እኛስከ ነገር ምን እንማራለን? እግዚአብሔር የሚያመለጽን ከሆነ ሀብታሞች፣ ሌታን ማገልገል የሚችሉ አገልግሎታቸው ተቀባይነት